አ ጣእ ከማውራት በፊት አንዴ ይህ ተረስቶ በምስጋና ተነሱና፣ ይነሳ እግዚአብሔር ወይ ሦስት ጊዜ። እንግዲህ እግዚአብሔር ይመስገን ብዙ ነገር አውርቷል። እውነት እውነት ነው። በጣም ቼሌንጅ፣ በጣም ከባድ ነበረ። እኔም እወጣለሁ ብዬም አላሰብኩም። እግዚአብሔር ነው ጠብቃ የገባ እና እግዚአብሔር ስናገር እስር ቤት ገብቼ ከዚህ ከሳል ጠርቼ በሶስተኛ ቀል ማረሚያ ጎዞ ሲጣል በጣም ላ እግዚአብሔር አቅሽ ነበር እና እግዚአብሔር እንዳለ ዳንኤል ወደ አንበሳ ጉድጓድ ላይ ሲጣል እግዚአብሔር ቅ እና የአንበሳ አፍ የዘጋ ማነው? ስለዚህ ልጅ አንተ የገባበት ምክንያት አለ ከእስር ቤት አለ። ከዛም ሁኔታውም እየከበደ መጣ እና እንግዲህ የእግዚአብሔር ሰው የኛ ከኔ ጎን ላይ ነበር። ያው ሲመጣ እንግዲህ እንደ ቤተሰብ እየመጣ ዓመት ሙሉ ዓመት ከሶስት ወር ነው የታሰሩት፣ ያው አስራ አምስት ወር ማለት ነው። እየመጣ እንደ ቤተሰብ እየጠየቀ ያለው እሱ ነበር፣ የበረታ ያለ እሱ ነበር። መጥቶ በውሸት ማስረጃ በሌላ ላይ ሲመሰክርብኝ ችግር የለም ትወጣለህ ይላል።

የሕያው አምላክ ባሪያ ዳንኤል ሆይ የምታመልከው አምላኬ እርሱ ከአንበሶች አፍ ሊያድንህ ችሎአልን? ብሎ ስን ዳንኤል ጉድጓድ ውስጥ ሆኖ ለንጉሱ መርሰጠ ምን አለመሰለ፣ ንጉሥ ሆይ፣ ሺህ ዓመት ንገስ። በፊቱ ቅንነት ተገኝቶብኛልና፣ አንት እግዚአብሔርን አልበደልኩምና አምላኬ መላኩን ፈልኮው የአንበሶችን አፍ ዘጋ። እነሱ አልጎዱኝም። ያበር ምስክር ነው። ያንተ ጉዳይ ከገባበት ጉድጓድ ሳይገባ ይወጣ። እሰለ ሁለተኛ መልእክት ስሙ፣ ሚሊዮን እስከሚመሰክር በደምብ ስሙ። ከዛ በኋላ ንጉሱ እጅግ ነሳ ይልና ወደሰዎጣሉ ሰዎችን ጠሯቸው እና እናንተ የጣላችሁትን ዳንኤልን ቶሎ ብላችሁ ከአንበሶች ጉድጓድ አውጡ ብሎ ትዕዛዝ ሰጠ። ዛሬ ለአንድ ሰው ለተጣለው ጉዳይ ትእዛዝ ይወጣል። ንጉሱ ትእዛዝ ሰጠ። ከዛ በኋላ ዳንኤል ከጉድጓድ ይወጣ ዘንድ አዘዘ ይልና አንድ ዳንኤልም ከጉድጓድ ውስጥ በሰላም አንድ ሰው ጮሆ ወጣ ይበል። የአንድ ሰው ለሶስት ሰው ይናገር ነገሪ በሰላም ይወጣ ልበል አትፍራ፣ አትፍራ ይወጣ አስት የአንተ ጉዳይ ከጉድጓድ ይወጣል። አንድ ሰው ሰሎ አሜጋ ወይ በደንብ ስሙ። በአምላኩ ታምኖ ነበርና፣ በማን ታምኖ ነበርና፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ሳይጎዳ የአንተ ጉዳይ ከማረሚያ ቤት ከፎርስ ጣቢያ ከጠንካራው እጅ

እዚህ ኮንፈረንስ ላይ እንግዲህ የእግዚአብሔር ሰው ፍቅሬ እና የመጀመሪያ ቀኑ ደውሎ ኮንፈረንሱ እንደጀመረ እንግዲህ ከፍርድ ቤት መጥቼ ደወልኩ። ቅንም እኔ ያንተ ካገለገልኩ ላንተ ነው ተባለ። እሺ ብዬ አሜን ብዬ ተቀበልኩ። እና እሱ አገልግሎ እንደወጣ በአስራ አንደኛው ቀን ላይ በእስር ቤት ላይ ፍቅሩ ያገለግላቸው ሰዎች እኔ አሁንም እሱ ቱ ሲባል በጣም አምናለሁ። ማታም አገልግሎ ነበረ። ቱ ሲባል እንደማይቆይ አቅላለሁ በጣም እሰረው በእሱ ላይ አየው እና እሱን ቀጥሎ ደግሞ የእግዚአብሔር ሰው የእኛ የቤተክርስቲያን መሪያችን ላይ እና ከጎናችን ሆነው እስከ ዛሬ ድረስ አመት ሙሉ እኔን ተከታትሎ እየጠየቀ የቤተክርስቲያን ሽማግሌዎች መሪዎች አሉ ከእሱ ጋር ጨምረ አንድ ላይ እነሱ ለማመሰገን ስለንፈልግ እነሱ ባለበት ይቆማለሁ።

እዚህ በእግዚአብሔር ቤት ላይ እናንተ አላችሁ። ይሄ ለእግዚአብሔር ቤት እናንተ እያላችሁ በክፉ አይደበርም። አሜን። ለጠላት ለአጋንንት እንደ ቦምብ ተወረውሉ። አሜን። እግዚአብሔር አምላክ እንደ ናስ አርጎ ይጠቀማቸው። አሜን። እንደ ጦር አርጎ ይወርውራቸው። አሜን። እናንተን እንደ መዶሻ አርጎ ሞርተኞችን ይቀጥቅጣቸው። አሜን። የእናንተን ልብስ የነካ ከበሽታ ከደወ ነፃ ይውጣ። አሜን። አፋችሁ ቃል ይከልከል። በእናንተ መኖር የተበሳጨ አካባቢውን ለቆይት። በኢየሱስ ስም ተባረኩ። ነቢይ በጣም ነው የማከብሪው አንተ ለእኔም እኔ ስራ ትልቅ እኔ አሁን እኔ ከዚህ ማክሰኞ አዲስ አበባ ሲሄድ አንድ የሚወደኝ ሰው ና ብሎ ጠርቶ ዝም ብሎ የመኪና ቁልፍ ሰርፕራይዝ ብሎ ቢሰጠኝ አልደረግም። ልክ እንደዛ ጠላትን የሚያስደነግጥ አንተን የሚያስደስት ቁልፍ ከእግዚአብሔር እጅ ተዘጋጅቷል። እግዚአብሔር ይሸልማል፣ ይሰጣል። የጠየቀውን ሳይሆን ያልጠየቀውን ይጨምራል፣ ይሾማል። አለጌ ሆናል። አንተን የማይቀበሉ ይመታሉ

ቀጠሮ እዛ ላይ ሌት ነበረ። ነቢው ለመጀመሪያ ጊዜ ዓርብ ማታ መድረክ እንደወጣ ትንሽ እንደሰበከ የእሱን ስም ጠራ። በእግዚአብሔር ፊት ነው ይሄን አሁን ለናንተ ማውራው በመንገድ ስመጣ ሚዛን ሲያድር ስለ ሚሊዮን ስለ ቤተ ክርስቲያን ጉዳይ ምን ከእሱ ጋር በእግዚአብሔር ፊት በእናንተ ፊት ቆመ ያወራው ነገር የለምና ስሙን ጠርቶ ሚስቱን ጠርቶ ልጅም የለውም በውሸት ተከሶ ማርያሚያ ቤት ነው አሁን ያለው። ዛሬ ቀጠረው ቀን ነው ብሎ ስለ እኔ በጣም ነው ጨውኩ እና ጉዳዩ በጣም ከባድ ነበረ። አሁን ቅድም ወንድማችን እንደመሰከረ በጣም ከባድ ነበረ። ተደውሎ ከቤተ ዘመን ከሌላ ከሌላ ቦታም የሚሰማው ነገር በጣም ከባድ ነበር። በከባድ ቻሌንጅ ውስጥ እግዚአብሔር ደግሞ ይፈታላል። እና ይሄንን መልእክት ሲያመጣ እሱ መልእክቱን ካመጣ በኋላ በጣም ከገረመኝ ነገር ነው በጣም በእግዚአብሔር እጅግ በጣም መቶ በመቶ ካመንኩ በኋላም ነገ ይፈታል ስል እንደ ዛሬ የሰማሁት ነገር እጅግ በጣም ልብን የሚሰብር ነበረ። ከነበረበት ትንሽ ይቀነሳል እንጂ አይፈታም አሉ። እግዚአብሔር ይፈታል ካለ ይፈታል። እና ልክ እውነትም በሚቀጥለው ሳምንት ይፈታል በቀን 11 ብሎ ሹር የሆነ ልክ ከነበረ በኋላ ልክ በቀጣዩ ቀጠሮ ከፈተው ብሎ እኔ መድረክ ላይ ከውስጥ አገልግሎት እያገለገልኩ ያለው ነው ይደውል ስለሁን እኔ በቃ መግቢያ መውጫ አጣው። በጣም ደስታዬ በእውነት ሐሰት እጅግ በጣም መግቢያ መውጫ ካለውበት ቦታ ቁጫ ነው። አሜን። እንዲህ እግዚአብሔር የዚህ ሰው አፍ በእውነት እጅግ በጣም ይጠቀማል። አሜን። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ያን በፕሮግራሙ እለት የነበራችሁ ደም የሚፈሳቸው ሰዎች የተለያየ ሰዎችን ከጉባኤ መካከል እየጠራ እያመጣ የነገራቸው እግዚአብሔር ከፈውሳቸው ጋር ሲያገናኝ ነበረ እና እግዚአብሔር በእውነት የዚህን ሰው ሕይወት ያለምል ነው። አሜን። በነገር ሁሉ በኢየሱስ ክርስቶስ ያው ስም በሄደበት ቦታ ሁሉ ይውረስ። አሜን። እንቅፋቶቹ ከመንገዱ ይነሳ። አሜን። እግዚአብሔር ከዚህ የሚበልጥ ኢትዮጵያን፣ አፍሪካን፣ አውሮፓን አሳልፈው ይስጠው። አሜን። በእውነት እጆቻችሁን ዘርጉና በጣም እኔ እጅግ በጣም የሚወደው እጅግ በጣም የማከብረው ቅድም የራሱን ታሪክ ብዙ ነገር ብሏልና